ለአንቺ ነው አላልኩም። ግን ስራ የለኝም። ከኔ ጋር ሄድማ፣ የኑሮ ዱብ ዱብም የለብኝም ዱብ ሰው 24 ሰዓት እዚህ ይገሰጣል እንዴ? እውነትሽን ነው። ግን ደስ የሚለኝ የኤርትራውያን ግርግሩ ደግሞ ሰማሁ። ደስ ያለኝ አላቭ ኤርትሪያንስ አይናደም ቶኔ ከችግሬ ከሁለት ነው ሶስት ነበሩ። አሁን አንዱ ወንድሜ ማሪ ወንድም የሆነ ኮበቅ አራኒ አንቺ ታስቅኛለሽ፣ እንደው አጀንዳ ማታጭ ሴትዮ። ሌላስ እስኪ በእናትሽ እናውራ። እኔ እና አንቺ ጓደኛ መሆን አለብን። ጉቺ የሆነ ሰው በጣም ይወድሻል። ቁሪን ቁሪን የሚሆነው ሌላ ካንጂ ካንጂ ቤት የሚወደው በጣም ብዙ የሚወዱ ሰዎች አሉ ባይ ዘ ዌ በጣም የሚወዱ ሰዎች አሉ ቁሪን ቁሪን ቁሪን ቁሪን ወዳጄ ነው አልፎ አልፎ ማማት ይቻላል የሰውን ስም መጥራት ይቻላል እሺ ደሞ በመልካም ስም አይ አይቻልም በመልካም ስም እኮ በመልካም አጣሚያት ማን ነው ቤተ ነው ነው አንቺ ነው፣ አት ኦል አታሚም ለማለት ነው። አታሚያትም እዚህ ቤት ለማለት ነው። ቤታዬን እንደመወዳት ነገር መቼ ጀመረሽ? በጣም ወዳት አለ፣ በጣም አከበራት አለ። ፐርሰናል እኮ ጥል የለኝ። በጣም ከመወደዳችን የተነሳ አንድ አይነት ሊፕስቲክ እንቀባለን። ከማን ጋር አለሽ? ከማንም ጋር የለሽም። ስ ፐርሰናል እኮ ከቤታ ጋር የቴዲ ቤት ፊንገር ፊንገር እያሉ ነው። ደግሞ ምንድን ነው፣ በቃ ይመችሽ። ለማንኛውም ስለመጣሽ እናመሰግናለን። ምን እየጠጣሽ ነው? ማንጎቹስ ወደ በኋላ ብቅ በያትጥ አንዳንድ ነገር አለ ብዬሽ አስባለሁ። ብቅ ካለሽ ካልተ አንቺ ያችን ሌባዋን ከምናደረሷት የ67 ሸዋል እሷን ማማት አይቻልም።

አልጠራሁም። አንቺ ኩርንጅት የሚል ስሙን ለእሱ አለጠፈሽ። ውይ ኔቨር ነው የምትመጣው አይደል? የሚኪን አንድ ዓመት ሙሉ ኦሮሞ ነው ስል አሁን የእናቱን አምኗል። ስንት ዓመት ይፈጅብኛል አባቱን ለማሳመን? ይዘ ሚኪ ወዳጄ አይላም ምን ሚኪ ኩምርጥ ልጅ ነው እንደዋወል ነበረ እኔ አሁን በቃ ወዳጄ ስለሆኑ አሁን አንቺን ዙሪያ ምትመጥያቸው ሰዎች ማጠቃለይ ከኔ ጋር በብዙ ነገር የምንገናኝ የተሳሰ ይሆልሽ እ ሚኪ እ ሚኪ ፈርስት ኦፎል ሚኪ ኬኛ ልማ አባ ከሄደ ሙጫ ኬኛት እኔ ሚኪ ለጠር ደሜ ኮኖ ደሜ። አየሽ፣ ቀንቀን ነው ጎንደር የሆነና ልክ በሩን ሲገዛ አካሞልከን ይላል። እንደዛ ነው። ኢትዮጵያዊ ማንነት አለን። ሁሉንም ብሄረሰቦች ብንላበስ እኔ ሃዲያን ለምሳሌ አቃሉ አምስት ፐርሰንትም ጎጃሜ ያለብኝ ስትይ ሰምቼ አለብኝ። እሱም በጣም እኮራበት። በነገሮች ላይ በጣም አደገኝ የሆነች እንትን ናት። ግን ሚኪ ለምንድን ነው ኦሮሞነቱን ገፍተው ገፍቶ? አሁን በእናቱ ያመነ አሁን የአባቱንም ዱሬሳንም ያምናል። አመታት ይገኛል። ሚኪ ኢትዮጵያዊ እንደሆነ ነው የማውቀው። ኖ እኔ አማራ እግዚአብሔር አድርጎ ስለፈጠረኝ ሲል ነበር። አሜን እንኳን እግዚአብሔር አማራ አድርጎ ፈጠረው። ግን አሁን የእናቱን አምኖልኛል። የአባቱን አምኖ ዱሬሳ የሚባለውን ስመቼ ያምንልኛል ብለሽ ታስቢያለሽ? አንዳንድ ፈጅቶብኛል። የእናቱን ለማሳመን ምን ችግር አለው? በዚህ ቢቀመጥ አንቺን ምን ይጎዳሻል? እኔ ውሸታም ሰው አልወድም። ታዲያ ለምን አትጋብዥም? ፔጅሽ ላይ ሁለቱ የሚጎሚክ እየ ከዛም በኋላ ስላልፊያ ቪዲዮ ስሪ ምም ይህ ቪዲዮ ልስራለት እኔ ኮ መከር ያህል ዓመት እንደሚፈጅ ይህንን ማሳመን እንደምትፈልጊ መረጃ እንዳለሽ እኛም ሪፖስት እና መረጃ አለኝ ያላልኩም እኮ ዋዲያ ዝም ብለሽ የእሱ ፐርሰናል ዶኪመንት ምን ይሰራልኛል? ግን ልንገር፣ እኔ ምልሽ ሚክዬ ማለት ነው የዛሬ ሶስት ወር ጸልዬ ጌታ ተናግሮኝ

አሜን ስትል ነበረ። ጆከር ልጆቹ አይነቱ እኔ ዝም አልኩኝ። እሱ አንቻ ወረድሽው፣ ግን እሷ አሜን ስትል ነበር። አንቺ ግን የወደድሽውን እጪ። ማለት መወደውን ማን ነው ማጣ? ኦኬ እሺ፣ ምናልባት ሽ ዳይሬክትሊ ወደዛ ነው፣ ዳይሬክትሊ ወደዛ ያስኬዳል። ልክ ነሽ፣ ዳይሬክትሊ ወደዛ ያስኬዳል። ልጆችሽን መናገርና መሳደብ ብፈልግ ኖሮ እሱ እንደዛ ሲል ለምን አስወጡ። ከዛ በኋላ ገርማሙ ግን በሽተኛ ልጆች የግርማሙ ላኪልኝ የግርማሙ ላልግርማሙ ይሄን ግን ብያለሁ ስለማልዋሽ የሆነ ሳልደርስባቸው የደረሱብኝም በጣም ብዙዎቹን ስናገር እንደዛ ግን እኔ አሁን ዩል አንደርስታሚ ባክዴ

ሰው ሲኖር የሚወደው ልጅ ያለው ሰው ልጁ ነው። እግዛክት ምንም እንትን የለውም። ግን ቃል አውጥቼ ልጆችን የሰደብኩበት ልጆችአሁኑ መሰለሽ ዋን ወይ ኦር አናዘር ምንም ጥያቄ የለውም። ግን አን እኔ ልጅሽን መረቅኩት የምር ምርቃት ቪዲዮ ደርሶሻል። እናት ምናምን ስትይ ሰምቼ አወዝ እሺ፣ ይሁንልሽ፣ ልጅሽ ይብዛ ምንኮራበት እንኳን አንቺ እኔ የምኮራበት ልጅ የሀገር ኩራት፣ የዓለም ኩራት ይሁንልሽ ይሁንልኝ እንጂ አየሽ አንዳንዴ አይ ነው መረዳሻል ትቻለዋል አይ አም ሶሪ ግን የዛን ጊዜ ሪአክት ለምን አረግሽ ብትይኝ እኔ ደግሞ አውልታ ማይ ሳይድ ኦፍ ስቶሪ ነው። ኢትስ ኦኬ አይ የወደድሽ ውንጪ ማለት አንቺ ማንኛውም ላን አንቺን ብቻ ሳትሆኝ ሌላም ልጅ ምናምንም ያለው ሰው በዛ መልኩ ነው ሚመስለው። ኦፍ ኮርስ ስንኖር ከልጅ በላይ የምንወደው ነው ልጅ ኖሮች፣ ከልጆች በላይ የምትወጁ ነገር አለ ብያ ላስበም። ካላዶር በላይ የምወደው ነገር የለም። ካላዶር በላይ ህይወት ገባሽ። ሰንበዲ የምትወጁ ንጭ ቢላይ ጎረምሳ ሊሆን አይችልም። ወልጅ ማጣ ወይ ወንድ ሊሆን አይችልም። ኦፍ ኮርስ ልጅ ነው ልጅ ከሌለኝ ደግሞ ፋሚሊ ነው የሚሆነው በሰአቱ ሲፈጠር በነበረው ነገር ብያለው፣ አረሳው ሁላ በጣም በተደጋጋሚ ስላልኩት። በስድብ ደረጃ ምናምን ልጆች ነው የሰደብኩት ወይ ልጆች ነው የረገምኩት ነገር የለም። ያቺ ቃል ግን ኤግዛክትሊ ኢንዳይሬክትሊ አሁን አንቺ የተሰማሽን ስሜት ነው የሚያሰማው። ገባሽ? የእውነት ለዛ አምስዋል ሶል የሚያስተካክል ከልቤ አምስዋል ለዛ ያንን ማለት ኦፍኮርስ ልክ ነሽ። ይህ ስሜት ቢሰማሽ እንትን አይልም እኔ በልጅ ኬዛ ልደራዳ ልጅማልጆች ስለማልናገር ከነገና ጥሩም አይደለም ነው ልጆንሽልጆችሽን ብያ አላልኩም። ግን ያቺ ቃል ልክ ነሽ፣ ወደዛ ነው የሚወስደው። ምንም እንትን የለውም ኤክስኪውዝ የለውም አልኩሽ ባ አንቺ ቢሰማሽ አንቺን ብትኝ እንደዛ ነው የሚመስለኝ ወደዋላ ዶር ነው ግን እርግማኑ እንዴት ነው የሚዘንብልሽ? ፍርቃስ ሽ ለምን አስወጣት አለው። እኔ ፐርሰናል ከማንም ጋር ጥል የለኝም፣ ጸብ የለኝም፣ ጥላቻ የለኝ። አምሶሪ፣ የእውነት ለዛች ቃል ግን። ያው አንቺ ሲገባሽም ሳይገባሽም የመሰለሽም ብዙ ብለሻል። እኔም ከተሰማኝ ስሜት ከስድብ ይሻላል ስላልኩኝ ያንም ብያለው

እንደዛ ነው። ኮት ሲዩ ጉቺ ቴዲ ቤት እንስማ ያሉ እጂ ቴዲ ቤት እንክማቹ ባይ መልካም ጊዜ ባይ ባይ አውጪ ቤት ታገብታለች። ከዛ ጋይስ ግን ለምድን አስውጫት አስውጫት አስውጫት አስውጫት የምትሉት ስድብ የለ ምን የለ ምን የለ ምን የለ እኔ በተደጋጋሚ ልጠይቃት ትፈልግ ነበር ልጆቼን ተናግራለች ስትለኝ ስለነበረ ልጆቼን ተናግራለች። እኔ የማንንም ልጅ ሀገርዬ ነው። የማንንም ልጅ ተናግሬ አላውቅም። ልጅ ሬድ ላይ ነው። እንዲህ እንኳን ጥሩ ነገር ሳይኖረን አቃጠልሽ ነው ማርያም፣ አትቃጠሉ። የወለደ ነው ስሜቱን የሚያውቅ የወለደ ስሜቱን ያውቃል። ዊዝን ኦል ዚስ ማነች ሀቢባን ልጆቿን ሲናገሩ ድምፆኛለሁ፣ ነሆኖ አልወረድኩም ኖ እናንተ የምትወዱትን ስወድ ልደግፉኝ እናንተ የምትቃወሙትን እናንተ የምትጠሉትን ኖስል ልትጠሉኝ ከሆነ ይሄ በጣም ከባድ ነገር ነው። ይሄ ሚዲያ ነው።